በኢትዮጵያ ምድር ከጫፍ እስከ ጫፍ፣ በምስራቅ በምዕራብ፣ በደቡብና በሰሜን አንቱታንና ተቀባይነትን ካገኙ ነቢያቶች መካከል አንዱና ግንባር ቀደሙ ነው፣ የእግዚአብሔር ሰው ነቢይ እዩ ጩፋ። የእግዚአብሔር ሰው ነቢይ እዩ ጩፋ የእግዚአብሔር አገልጋይ ወይስ የጥልቁ አገልጋይ? በተለይም ነብይ እዩ ጩፋን በተመለከተ በቲክታክ፣ በፌስቡክ፣ በዩቱብ እና በተለያዩ በሶሻል ሚዲያ ፕላትፎርሞች የሚላቀቁ መረጃዎችስ እውነታው ከምን አንጻር ይታያል? ነብይ እዩ ጩፋ የእግዚአብሔር አገልጋይ ወይስ የጥልቁ አገልጋይ ነው? እስከ ፍጻሜ ያጠናከርነውን ቪዲዮ ሳይመለከቱ ሐሳብ አስቴቶን እንዳያስቀምጡ ከወዲሁ እናሳስባለን። ለቤታችን አዲስ ከሆናችሁ ሳብስክራይብ ማድረጋችሁ እንዳይረሳ። የተሰናደውን ፕሮግራም እስከ ፍጻሜው ከተመለከታችሁ በኋላ እንደወትሮም ሐሳብ አስቴቶን በሐሳብ መስጫ ስር ላይ ማስቀመጥውን እንዳይረሱ። ያላችሁት በእናንተው ምርጫ በሆነው በሆሳና ሊንክ ነው። እስከ ፕሮግራሙ ፍጻሜ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣይ ነው። አብራችን ቆዩ። ሁሉ ሲቀጣ ይታየኝ ጀምር። እንደገና በሌላ በኩል ለሳምንት አሰቅዞ የያዘኝ የጭንቀት የምንጭ ህልሜ አለ። ያበጠው ይፈንዳ ብዬ ተጠጋሁ። አንድ ሁለት እየተጋፋው እየተሽሎኮሎኩ ወደፊት ለመቃረብ ሞከርኩ። በዚህ መሃል ጉባኤው በመዝሙር ቀውጢ ሲሆን፣ እኔ ነፍሴ በብዙ ሐሳቦች ተወጥራ ስጋዬ በብዙ ሰዎች ተጨናንቆ ራሴን ለመሳት ሁሉ ስቃረብ ይታወቀኛል። እንደምንም ጸንቼ ቆሜ የሚሆነውን ታግሼ በመጠባበቅ ላይ ሳለሁ ኢዩ ጩፋ የተባለው ጉድ ወደ መድረኩ ወጣ። ግቢው በጩኸትና በፉጨት ተደበላለቀ። ሙዚቃው ድምፅ አሽካካ። ሊቀ መልአኩ ድረስ ሰው ነው መልአክ ነው የመጣው እነዚህ አፍቃሪ ሰዎች እያልኩ እየተራገምኩ በልቤ ልመቤት ለመመዶች አብረው ይነሳሉ እንጂ ኢየሱስ የሚለው ስም ከወንድማችን ጋር አይነሳ። አገልጋይ እንደመሆኑ የአገልጋይ ህይወት አይታይበትም። ሐዋርያ ሆኖ እንደ መቀባቱ የሐዋርያት አይነት ጌታን አስከብሮ ለወንጌል ተጋድሎ የመሞት ፍላጎት አይታይበትም። ነቢይ ተብሎ እንደመታወቁ መጽሐፍ ቅዱስ ላይ እንደምናውቃቸው ነቢያት እስቲ ኖር አላየ ነው። በተቃራኒው እንደ ሆሊውድ ስታር እንደ ምዕራቡ ዓለም ሴሌብሪቲዎች ስታይሊሽ፣ ዝናች፣ ሽቅርቅር ነው። የዝነኞች አይነት አኗኗር እንዳለው የሚያሳበቅ ሕይወት ይገፋል። እዩ እውነተኛ ነቢይ ነው። የተከበራችሁ የሆሳና ሊንክ ዩቱብ ቻይናል ቤተሰቦቻችን ሀገር ውስጥም፣ ከሀገር ውጭ የሚያላችሁ እነሆ የአብሮነት ቆይታችሁን እስከ ፍጻሜው ከኛ ጋር ስላደረጋችሁ እጅግ አድርገን አመሰግናለን። የዛሬው ፕሮግራም ያነጣጥረው በነቢይ ኢዩ ጩፋ ላይ ነበረ። ክፍል ሁለት በቅርቡ ይዘን እንመጣለን። በክፍል ሁለት ነቢይ ኢዩ ጩፋ ለቢቢሲ አማርኛ ቀርቦ ስለ አገልግሎት የሰጠውን ምስክርነት በዳሰሳ መልክ ይዘን የምንመጣ መሆኑን ከወዲሁ ለማሳወቅ እንወዳለን። ነቢይ ኢዩ ጩፋ እግዚአብሔር ዘመንን እንዲባርክና ረዥም እድሜ እንዲሰጥ ምኞታችን ነው። እናንተም ሀሳብ፣ አስተያየታችሁን በኮሜንት መስጫ ስር ላይ እንድታስቀምጡና ክፍል ሁለት በቅርቡ ይዘን እንደምንመጣ ከወዲሁ የምናሳውቅ ነው የሚሆነው። የአብሮነት ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። ሰናይ ጊዜ